በነገራችን ላይ ቆሜ አለባበሴን አላያችሁም። ለምን አላሳያችሁም? ቆሜ እንደ ሀሳብ እና እንትን በሉ ኮሜንት ስጡኝ። እሺ እዩት። በጣም ነው የሚያምረው። እኔ ወድጃለሁ እና በዚህ ሀሳብ በጣም እርግጠኛ ነኝ ደስተኛ እንደሚሆን ይሰው እና ያው ትላንትናም ካደረገው ነገር አንጻር እኔ በጣም ነው የኮራሁበት ማለት እሷ ካሜራ እንዳለ አልተናገረችም ነበረ ትላንትና ጽጌና ብርሽ ባደረጉት ነገር ማለት ነው ካሜራ እንዳለ አልተናገረችም እሱን አይ ቲንክ ለመፈተን ነበር ሀሳብ አሶ ያን ፈተና ራሱ በማለፉና የእኔ ጓደኛ በመሆኑ በእውነት በጣም ኮርቼበት የምለው ማለት ነው ጥያቄ አለኝ ሩታ ምን አስባ ነው እንዴ ሂጃብ ለምንድን ነው የለበሰችው አሰላሙ አሊኩም ወራህመቱላ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ በያላችሁበት የአለም ዳርቻ ሰላማችሁ ይብዛለኝ እንዴት ናችሁ? ሊን ጋይስ ረመዳን እንግዲህ እየሄደ ነው። እንዴት እየሄደ ነው? ጾም እንዴት ነው? ስራ እንዴት ነው? አሪፍ እንደሚሆን ተስፋ አደርጋለሁ። በዱአ እንረሳሳ። ለሀገራችንም ሰላም ዱአ እናድርግ ማለት ነው። ውድ ፋሚሊዎቼ፣ እንግዲህ ሩታ ዛሬ በሩታ ቪዲዮ መጥቻለሁ ማለት ነው። በጣም ቅር ብሎኛል በጣም ማለት ነው። ገብታችኋል አይደል? እስከ መጨረሻው ድረስ አይታችሁ ሀሳባችሁን እፈልጋለሁ። በጣም ቅር ብሎኛል እኔ እና እንግዲህ መግቢያ ላይ እንዳሳየኋችሁ ሩታ በሂጃብ መጥታለች፣ ሂጃብ ለብሳ ምናምን ኢፍጣር ፕሮግራም አዘጋጅታ የሚያሳይ ቪዲዮ ለቃለች። እና ውድ ቤተሰቦቼ እውነት ለመናገር እዛ ቪዲዮ ላይ ብዙ ነገር አይቻለሁ። እስከዛሬ የሆነ በቃ የተወሰነ ጊዜ ሆነኝ በቃ እነሱን እንደዚህ አብዝቼ ምናምን አላያቸውም ከሆነ ጊዜ ወዲህ እና የዛሬውን ቪዲዮ ግን ገና ታምኔሉ ና ይቼ ነው በቃ ስንቀሸቀሽ የገባውት፣ በጣም ያምር ነበር። እውነት ለመናገር ያው ለምን እንደዚህ ያደረገች ቅር ብሎኛል ምናምን ያልኳችሁስ እናንተ ሳስፔን ስለማድረግ ነው እንጂ በጣም ነው የሚያምረው። እዚህ ቪዲዮ ላይ ብዙ ነገር አለው። እንደዚህ አይነት ጥሩ ጥሩ ቪዲዮዎችን መስራት ለተመልካችም ይጠቅማል። በቃ በጣም ጥቅም ያለው ቪዲዮ ነው ብዬ አስባለሁ። እንግዲህ እንዳያችሁት ሩታ ይስሐቅን እያስፈጠረችው ነው ጓደኛዋን ይስሐቅን ማለት ነው። እና በመጀመሪያ ደረጃ ቤቱ ሲያምር ጋይስ፣ እንደው እንደዚህ የዩቲዩብ ቤተሰቦች እናንተ ተመልካቾች ምናምን ሆነን እዛ ላይ ተሰብስበን ብናፈጥር ወይ በጣም ነው የሚያምረው ጋይስ፣ ወላይ ቦታው በጣም ነው የሚያምረው። እና ሩታ ይሄን ቦታም ስላሳየሽን እናመሰግናለን። እንደገና ደግሞ መጀመሪያ የታየኝና በቃ ቪዲዮን እንድከፍተው ያደረገኝ ምንድን ነው? ሂጃብ ሂጃብ ጋይስ። በቃ ሴት ልጅ ስትለብስ ምን ያክል ነው የሚያምርባት? አቤት ውበት፣ አቤት ውበት፣ እውነት አቤት ውበት! አቤት ሴት ልጅ በቃ ስትከናነብ ያለው ውበት፣ እስከ ዛሬ ያልታየው ውበት ሁሉ ነው ሩታ ላይ የታየኝ ማለት ነው። እውነት ለመናገር ማንኛውም ሴት ብትሆን በቃ እንደዚህ ብትለብስ ብትከናነብ ምን ያክል እንደሚያምር ማሻላ ማሻላ አለ ለሂጃብ እውነት። እና ሩታ ደግሞ በጣም ነው ያመረብሽ። ያው እስከ ዛሬ የምናያት ወይ በአጭር ቀሚስ፣ ወይ ካንዱ ገለጥ ባለ ቀሚስ፣ ወይ በሱሪ እንብርቷ ይታይ ምናም እንደዛ አይነት ነው የምናየውና እኔ መጀመሪያ ነው ሂጃብ እንደዚህ ሙሉ ሂጃብ ለብሳ ሳያት ማለት ነውና በጣም ነው የሚያምረው ጋይስ። ሂጃብ በቃ ለሴት ልጅ ውበት በቃ ውበት እውነት እንደዚህ ነው ብዬ መግለጽ እራሱን ያቃተኝ፣ በጣም ነው ላይክ ያደረግኩት ቪዲዮውን። እንደገና ደግሞ ይሄ ሀገራችን ላይ በሃይማኖት ልዩነት እያለ አንደኛችን አንዱ የአንዱን አክብሮ መኖር የሚባለውን ነገር እዛ ጋ ይቻለሁ። ይሄ ነው እንድንኖር ተዋደን እንድንኖር ተከባብረን እንድንኖር የሚያደርገን አንዳችን የአንዳችንን ስናከብር ነው፣ አይደለም? ሙስሊሙ የሌላኛውን እምነት ጠልቶ ሌላኛውን ደግሞ ሙስሊሙን የሚጠላ ከሆነ መከባበር አይኖርም። በቃ መከባበር ከሌለ ደግሞ ፍቅር አይኖርም ማለት ነው እና እዛ ጋ ያየሁት ነገር አንድኛው ይሄ ነው። እሷ ያው ክርስቲያን ሆና ኢሳያስን ላስፈጥረው ብላ መምጣቷ ያው አንድነትን ኢትዮጵያዊነትን ያሳያል ብያስባለው ያስባለው ነገር ግን በቃ በትልቁ የታየኝ በቃ ሂጃብ ነው። እስኪ እስኪ ማለት ነው እናንተ ውድ ቤተሰቦቼ ሩታ ላይ ሂጃቡን ከስንት ከ አስር ስንት ትሰጡታላችሁ? ሬት አርጉ ብትባሉ ሩታ ላይ ሂጃቡን ከ አስር ስንት ትሰጡታላችሁ? እኔ መቼም ፕላስ አስር ፕላስ ቴን ነው የምሰጠው ማለት ነው በጣም ነው ያማረብሽ ሩታ ያው እንደዚህ አይነት የሆነ ቁም ነገሮች ነገር በቃ ተመልካች አይቶ የሆነ ነገር ከቪዲዮ ላይ የሆነ ነገር የሚወስደው ነገር ብትሰሩ ደስ ይላል እንዲሁ እስከ ዛሬ የሚሰሩትን ነገር እንግዲህ እያያችሁ ነው ጋይስ አፍንጫዬን ያዛርጎኛል ይቅርታ እንግዲህ ፍቅር አብርሽ ጋር ስትሄድ አብርሽ ከተለያየ ሴት ጋር ምናምን ሲል ሩታ አብርሽ ጋር ስትቀያየም ዳኒ ጋር ስትሄድ ይሄ ይሄ ነገር ምንም ለተመልካች ጥቅም የሌለው ነገር ስለሆነ በጣም አስጠልተውኝ ነበር። እውነት ለመናገር ማለት ነው በፊት እከታተላቸው ነበር እና የሆነ ቁም ነገር ያለው ነገር ስሩ። እንደዚህ አይነት ነገር ጥሩ ነው ለማለት ያክል ነው። ያው የዛሬውን ቪዲዮ ስለወደድኩት ነው በዚህ ቪዲዮ የመጣሁት ማለት ነው። ውድ ቤተሰቦቼ ደስ ስላለኝ ማለት ነው። ደስ ይላል እና ደግሞ በቃ ቦታው ሀገራችን ኢትዮጵያ ውስጥ እንደዚህ አይነት ቦታ ላይ በቃ ከምትወዷቸው ጓደኞቻችሁ ጋር ምናምን ተሰብስባችሁ በጀመዓ ማፍጠር ምናምን በቃ ወለል ብሎ ነው የታየኝ። ቦታው በጣም ነው የሚያምረው። ማሻአላህ ብያለሁ። እንግዲህ ዛሬው ቪዲዮ ይሄን ይመስላል። እናንተ ለሩታ አለባበስ፣ ሂጃብ ሩታ ላይ ወይም ደግሞ ስንት ትሰጡታላችሁ? እስኪ ከአስር ከአስር ሬት አርጉ ማለት ነው ጋይስ ና እንግዲህ ዛሬ የመጣውበት ቪዲዮ ይሄ ነው። የነሩታን ቪዲዮ በጣም ላይክ አድርጌዋለው እናንተስ የሚል ነው ማለት ነው ጋይስ ፍቅር ይስጠን፣ አሚን በሉ ፍቅር ይስጠን፣ ሀገራችንን ሰላም ያደርግልን፣ ቤተሰቦቻችንን ይጠብቅልን፣ እኛንም በየስደቱ ያለነውን ሀገራችን ለሀገራችን በሰላም አላህ ያብቃን። አሁን ላይ ሀገራችን ካለችበት ምስቅልቅሎታ ሰላሟን የምንሰማበት ፍቅር ብቻ የምናይበትን ቀን አላህ ያቅርብልን። ቀጣይ አመት ላይ በፍቅር ይህ ሁሉ ነገር ጠፍቶ በፍቅር የምንደሰትበት ሀገር ያደርግልን፣ ሰላም ያውርድልን። አንድነትን፣ መገፋፋትን ሳይሆን መተቃቀፍን፣ መዋደድን አላህ ይወፍቀን እላለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። በጣም ነው መወዳችሁ። ቻው።